የስጋ ፈተናዎች፣ የስጋ ጣጣዎች፣ በሽታው፣ ረሃቡ፣ እርዛቱ፣ ልዩነቱ፣ የኢኮኖሚው ድቀት፣ የፖለቲካው ሁከት፣ የአስተሳሰብ ልዩነቱ፣ የጥመቱ ክፋቱ፣ ተንኮሉ፣ ምን ልብላ፣ የቱን ልብላ ብሎ የሚሰቃየው ሀብታምን

ወንጀል ቆያቸው ለባህሪ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። መጽሐፍ ቅዱስ የሰው መጽሐፍ ነው። የተጻፈው ለሰው ነው። ዓለም ላይ ስለ ሰው ብዙ ብያኔዎች አሉ ከተለያየ አንጻር የሕግ ሰዎች ሰው ማለት ምን ማለት ነው ብለው የራሳቸውን ብያኔ ያስቀምጣሉ። ሰው በተለያየ መንገድ ሊበየን ይችላል። ፖለቲከኞች የራሳቸው ብያኔ ያላቸው፣ ሳይንቲስቶች የራሳቸው ብያኔ ያላቸው፣ የሕግ ባለሙያዎች የራሳቸው ብያኔ ያላቸው፣ የፍልስፍና ሰዎች፣ የሳይኮሎጂ ሰዎች በተለያየ መንገድ ሰው ተፈርጆ ተፈርጆ ተበይኖ ተበይኖ አልቋል። በጣም የሚያሳዝነው ግን የሁሉም ብያኔዎች ፍትህ የጎደላቸው ናቸው። አድሎ ያለባቸው ናቸው። መገለል ያለባቸው ናቸው። ከእነዚህ ሁሉ ብያኔዎች ትክክለኛውን የሰውን ብያኔ የሚሰጠን ሃይማኖት ነው። ምክንያቱም በሃይማኖት ሰው ለመባል ዓይን ጆሮ፣ እጅ፣ እግር ሌሎችም የስሜት ሕዋሳት መመዘኛ አይደሉም፣ መለኪያ አይደሉም። ለምሳሌ አንድ ሰው እንደው አንድ አምስት መቶ ሺህ ብር የሚያወጣ የሞባይል ቀፎ መጣ ቢባልና ያንን ሞባይል የመግዛት አቅም ኑሮ ሰውየው አምስት መቶ ሺህ ብር ያንን ቀፎ ገዛ እንበል። በአጋጣሚ ግን ያ ሁሉ ገንዘብ ወጥቶበት ከመጣ በኋላ ሲምካር ግባ ይቀበልስ ደህና ዋላችሁ ስንት ብር ነው ቀፎ ይሄ ሁሉ ገንዘብ ወጥቶለት እንግዲህ ለውራ ለዝናብ ለብዙ ነገር ይፈለጋል። ታውቁታላችሁ። ግን ያ ሞባይል መጣና ያ ሁሉ ብር ተፈስክሶበት መጣና ሲሞከር ሲም ካርድ አይቀበልም። ይሄ ሞባይል ያገለግላል አያገለግልም? ስለዚህ አንድ ሞባይል ሙሉ መሆን የሚችለው ቀፎ ውድ ስለሆነ አይደለም። ውስጡ ያለው ሲም ካርዱ ይሰራ ላይሰራም፣ ትልቁ ጥያቄ። አሁን ይሄን ወደኛ ጠበብ ስናደርገው ይሄኛ ቦዲ አካላችን ትርጉም የሚኖረው ምን ሲሆን ነው? ሰው የሚባል አሁን እኔ ቁሜ እየተናገርኩኝ ነው። ቅድምም ቁሞ እየተናገሩ ነበረ። እናንተ ቁጭ ብላችሁ እየሰማችሁት ነው። አሁን አባቶቻችን ሰው የሰባት ባህርያት ውጤት ነው ብሏል። እንደው በጥቅሉ ነፍስና ስጋ ብለን የከፈል ናቸው ማለት ነው። እየሰማችሁ ነው። ነፍስና ስጋ ብለን የከፈል ናቸው። የስጋ ባህርያት ታውቁታላችሁ። ነፋስ አለ እሳት አለ፣ ውሃ አለ፣ መሬት አለ። እነዚህ አራቱ ባህሪያት ነፋሳዊ ባህሪ፣ እሳታዊ ባህሪ፣ ውሃዊ ባህሪ፣ መሬታዊ ባህሪ አንድ ላይ ሲዋሃዱ ስጋ የተባለውን አካል ይፈጥራሉ። ይሄ በእንስሳዊ አካልም ሊሆን ይችላል። በደንብ ስሙ ወንድሞቻችን፣ ይሄ እንስሳዊ አካልም ሊሆን ይችላል። ለምሳሌ አንድ የሃያ ዓመት ወጣትና የሃያ ዓመት በሬ በአራቱ ባህሪያት ልዩነት የላቸው። እየሰማችሁ ነው። ለምሳሌ የአንድ ዓመት ህፃንና የአንድ ዓመት የበግ ግልገል በሶፍትዌር በሃርድዌሩ ደረጃ ልዩነት የላቸው። ሁለቱም የአራቱ ባህሪያት ውቅር ውጤት ናቸው። እየሰማችሁ ነው። የአራቱ ባህሪያት ውቅር ውጤት ናቸው። ለምሳሌ የዓመት ግልገል ብትመጣ የበግ ግልገል በውስጧ የሳት ባህሪ አለ፣ የውሃ ባህሪ አለ፣ የነፋስ ባህሪ አለ፣ የመሬት ባህሪ አለ። አንድ የአራት ዓመት ህፃን የአመት ህፃን ሰው የምትመጣ ከዚች ከግልገሏ እየተለየች አይደለች፣ የአራቱ ባህርያት ውጤት ናት ማለት ነው። ስለዚህ ሰውን በውጫው ይሄ ሐር በአካሉ ልንፈርጀው አንችልም ማለት ነው። ልንፈርጀው አንችልም ማለት ነው። ስለዚህ ሁለተኛው ክፍልስ ምንድን ነው ሲባል፣ ባህሬ ነፍስ የምንለው ደግሞ ሁለት ሶስት ባህርያት ያላት ደግሞ ነፍስ የምትባል አካል አለች። ይቺ ነፍስ የምትባለው አካላችን ለባዊት ናት፣ እውቀት አለባት፣ ነባቢት ናት፣ ቋንቋ ትናገራለች፣ ህያውት ናት፣ ዘላለማዊት ናት። ስንት ባህር ያላት ማለት ነው? ሶስት አሁን የቅድሟ ግልገልና ህፃን ልዩነት ላይ ይመጣል ማለት ነው የቅድሟ ግልገሏ አራት ባህር ያተስጋሏት ብያለሁ አለ። ህፃኗም አላት። አሁን ልዩነቱ የቱ ጋር ይጀምራል ማለት ነው? በባህሬ ነፍስ ይጀምራል ማለት ነው የአራት የአንድ ዓመት ግልገልና የአንድ ዓመት ህፃን ሁለቱንም በአውሮፕላን አሳፍረን ሳውዲ አረቢያ ጅዳ ብናሳድጋቸውና በአምስት ዓመታቸው ቢመጡ ህፃኑ አረብኛ እየተናገረች ትመጣለ በጉ አገር በጉ ናት ትመጣለች። አሁን ልዩነቱ የቱ ጋር ተጀመረ ማለት ነው? የነፍስ አንዱ ጠባይዋ መናገር ነው። አሁን የምናገረው የነፍስ ባህሪ ነባቢ የሚባል ነባቢ የመናገር ጸጋ በነፍሱ ስላለ ነን ነፍስ ስላለ። ለምሳሌ ቅድም እንዳልኳቸው የ30 ዓመት በሬ ቢመጣ ቋንቋል ነገረች። ለምሳሌ በዚህ ሰዓት ከአሜሪካ አንድ በሬ ተረግቶ ተረርቶ ቢመጣና ከጎንደር ሌላ በሬ ቢመጣ ሁለቱም አማርኛ እንግሊዝኛ ማያወቅ፣ ለምንድን ነው? ይቺ ቅድም ሰውን ከእንስሳት የምትለየው በደንብ ስሙኝ፣ ከእንስሳት የምትለየው ባህሪ የነፍስ የለችውም ማለት ነው። እውቀት ለምሳሌ አሁን ቅድም እንዳልኳችሁ እውቀት እውቀት አሁን የነፍስ ስራ ነው አይደለም የነፍስ እኛ አሁን ነፍሴ አዋቂ ናት። የነፍስ እውቀት ስራችሁ እኔ ህግ የተማረ ፊዚክስ ኬሚስትሪ የተማረ አቋቋም ድጎ የተማረ እየ ማለታችን አይደል? እሱ ማወቂያው ማለት ነው። ማወቂያው ከውስጣችን ይዘን የምንወጣው የማወቅ ጸጋ ማለት ነው። ለምሳሌ ቅድም ያልኳቸው ያቺ ያራ የዓመት ግልገልና የዓመት ህጻን እያደጉ በሄዱ ቁጥር ህፃኗ ወደ እውቀት ስትሄድ፣ ግልገሏ ግን ወደ ምንድን ነው የምትሄደው? ወደ በግነት ነው። ምን ተጨማሪ ነገር የለም። ትምህርት ቤት ልታስገባትም አትችልም፣ አትገባም። ለምንድነው ማትገባው? ለባዊት የምትባለው ነው ሲየለቻትም ማለት ነው። አያችሁ፣ ሶስተኛ ያች በግ በጉ ሲታረድ ደሙ ሲፈስ ደመነፍስ የምትባለው ትለየዋለች። አራቱ ባህርያ ተስጋም ቅድም እንዳልኳቸው ስጋ ሆነዋል። እኛ እንበላቸዋለን፣ በውስጡ ነው ማለት ነው። ሰው ግን በባህርያ ነፍስ የምትባለው ነገር ስላለችው ሲሞት ከስጋው ይወጣል እንጂ ነፍስ ዘራ ለማዊት ናት። ለዚህ ነው ሰሎሞን በመጽሐፈ ምሳሌ 19 ቁጥር አንድ ላይ ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም። ነፍስ እውቀት ያስፈልጋል። አሁን እናንተ እዚህ የተሰበሰባችሁት በእርግጠኝነት እዚህ ገንዘብ ሊታደል አይደለም፣ ልብስ ሊታደል አይደለም፣ ስራ ሊሰጣችሁ አይደለም። ወደ ኪሳችሁ የሚገባ ወደ ወዳችሁ የሚገባ ገላችሁ ላይ የምትለብሱ ልሰጣችሁ አይደለም። የመጣችሁት ለምንድን ነው? ነፍሳችሁ እውቀት ትፈልጋለ። ምን አይነት እውቀት? እግዚአብሔርን ማወቅ የዘላለም ሕይወትን ማወቅ። ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። የዓለም አልፎ አዲስ ዓለም ይመጣል። አሁን ዛሬ እኔ የማይታየኝም እናንተ የማይታያችሁ ይህ እስከ መቃብር ብቻ የሚቀጥል ከመቃብር በኋላ ማንኛውም ሰው ዐይነ ሥውር ነው። እግዚአብሔር ክበር ይመስል ይሄ አይኑ ያምራል ገሌ የሚባለው ሰውዬ ወደ መቃብር ሲ አይኑ ፈሶ ነው የሚ በጣም ይገርማችኋል። እቁመቶ መለሎ የሚባለው ሰውዬ በጨርቅ ተጠቅሎ ሳል ውስጥ ይገባል። ይገርማችኋል አፈርጥኝ ይሆናል። ከሁለት ቀን በኋላ መቃብሩ ቢከፈል ዐይነ ሥውር አይን የለውም። አይናማውም አይኑ ፈሷል። እሱ አይደለም ቁም ነገሩ። አሁን ክርስቶስ ሲመጣ ሞት ድል ይነሳል፣ አለማየት ድል ይነሳል፣ አለመስማት ድል ይነሳል። የዓለም ላይ ያሉ ዓለም የሰው ልጅ ባልጠግባይነቱ በስግብግብነቱ ያመጣቸው የስጋ ፈተናዎች፣ የስጋ ጣጣዎች፣ በሽታው ረሃቡ እርዛቱ፣ ልዩነቱ፣ የኢኮኖሚው ድቀት፣ የፖለቲካው ሁከት፣ የአስተሳሰብ ልዩነቱ፣ የጥመቱ ክፋቱ፣ ተንኮሉ ምን ልብላ፣ የቱን ልብላ ብሎ የሚሰቃየው ሀብታምን ምን ልብላ ብሎ የሚጨነቀው ዳም ሁለቱም ወደ መቃብር። አንድ በጣም ዝነኛ ፕሮፌሰርና አንድ መሐይም የሚባል የኔቢጤ ቢሞቱ ሁለቱም ፕሮፌሰር መቶ አይባል ሚክበር ይመስል። ንጉሰ ነገስቱና ዘበኛቸው በአንድ ቀን ቢሞቱ በአንድ ቀን ስንት ሬሳ ወጣ? ሁለት ሬሳ ነው። በቃለ አላያችሁም? ብፁዕ ወቅዱስ አቡነ ጳውሎስ ከቤተ ክህነት ብዙ ማን ነው? ጠቅላይ ሚኒስትሩ አቶ መለስ ከቤተ መንግስት፣ ቤተ መንግስቱ በስንት ታጃቢ የሚጠበቅ እኮ ነው። ወፍ ዝር አትልበትም። ሞት ግን ሰተት ብሎ ገብቶ እጃቸውን ይዟቸው ወጣ። ይገርማቸዋል። ፓትሪያርኩ ታጃቢ ናቸው በዛ አለፉ፣ ተብሎ ጫማቸው እየተሳመ በቢሮ እሳቸውን ለማግኘት ያለው መከራ ብታዩት፣ አይን የሚያበረውን ክርስቶስ ለማግኘት ወይ እኔ ያልስቃየል ምኖቱ ለእነሱን ለማግኘት ያለው አሁን እናንተ ፓትርያርኩን እናገኝቱ፣ ታገኟቸዋላቸው አታገኟቸው። እንኳን አይናቸውን ሊያበሩላቸው፣ አይናቸውን አይጠርጉላቸው። ግን እነዚህ ሁሉ ነገ ሞቶ በሳጥን ታሽገው ባጠገባቸው ያልፋል። አፈር ዶቄት ይሆናል። በጣም ደስ ይላል። ይክበር ይመስገን። ልነግራችሁ የፈለኩት ምንድን ነው፣ በሃይማኖት ብያኔ ነው። አሁን ትልቁ ቅድም ቅድም ነግሬያቸዋለሁ አለ። ሳይንስ የራሱን ብያኔ በይኗል። የህግ ሰዎች ባለሙያዎች አላችሁ። በህግ አንድ ሰው የሰውነት አካል ያለው የሚባለው ምንም ሲባል እንደሆነ ስያሜ አለው አለ። ሁሉም ሃይማኖት ግን ትክክለኛውን ብያኔ ያመጣው ሃይማኖት ነው። ምክንያቱም ሰው የሚባለው አራቱ ባሕርያተ ሥጋ ብቻ አይደሉም። በውስጥ የምትባል ምን አለች? ነፍስ አለች። አሁን እኛ ይታየናል አይታየንም፤ በሰው ሰውኛው አይታየንም አይደለም? ግን የውስጥ ነፍሳችን ግን ታያለች። ቅዳሴያችን ምንድነው የሚለው? ሀበነ እግዚኦ አዕይንተ አእምሮ ወትረ ያከ ይርአያ ወአይዛኒነኒ ቃለ ዘባይቴተከ ይስማ። በቅዳሴ ጊዜ ምን ይላል ጌታ ሆይ አቤቱ፣ የውስጥ አእምሮ አይኖቻችንን አብራልን፣ የውስጥ አይኖች ስጠን፣ ዘወትር ማንን እንዳዩ፣ አንተን እንዳዩ። ምናልባት ፊልም ለማየት አይን ያስፈልጋል፣ እግዚአብሔር ለማየት ግን አይን መመዘኛ አይደለም። ሙዚቃ ለመስማት ጆሮ ያስፈልጋል፣ እግዚአብሔር ለመስማት ግን ጆሮ አስፈላጊ አይደለም። ሰዎችን ለመጨበጥ እጅ አስፈልግ ይሆናል፣ እግዚአብሔር ለመዳሰስ ግን እጅ አያስፈልገውም። እግዚአብሔር ከእጅ ከእግር ከአይን ካፍንጫ ከስሜት ሕዋሳት ቁጥጥሮች ነው። እግዚአብሔር እግዚአብሔር ሽቶ አይደለም፣ በአፍንጫ አይመጠንም። እግዚአብሔር ውበት አይደለም፣ በአይን አይመጠንም። እግዚአብሔር ልስላሴና ሸካራ በእጅ አይመጠንም። እግዚአብሔር በምላስ የማይቀመስ በአፍንጫ የማይሸተት በጆሮ የማይሰማ በአይን የማይታይ ከስሜት ሕዋሳት ቁጥጥሮች ነፃ የሆነ አያችሁ በቅዱስ ጳውሎስ በቆሮንቶስ ሁለት ላይ ሲናገር እግዚአብሔር የሚያወርሰን ክብር አለ። ቅዱስ ጳውሎስ እግዚአብሔር የሚያወርሰን ክብር ምን አይነት ነው አለ። አይን ምን ያላለው፣ አይን፣ ጆሮ፣ ልብ ያላሰበው። አሁን እግዚአብሔር የሚያወርሰንን ክብር ምድራዊ አይን ያየዋል? ምድራዊ ጆሮ ይሰማዋል? አይሰማውም። አሁን በየሰዎቹ አይን ላይ ያለው ግንባር ላይ ያለው አይን የሚባለው እስከ መቃብር የሚያገለግለውና ሞት የሚያቃጥለው አምፖል እግዚአብሔርን ማየት አይችልም። እግዚአብሔርን ማየት አይችልም። ይሄ ጆሮአችን እግዚአብሔር መስማት አይችልም። ለዚህ ነው ጆሮአችሁ ደነቆረ፣ አይናችሁ ታወረ፣ ልባችሁ ደነዘዘ ይላል መጽሐፍ። እያዩ የማያዩ እየሰሙ የማይሰሙ ሰዎች ይመጣሉ። ስለዚህ እኔ እንደው ከስሜታው አሳ ነፃ መውጣት አለብን። እግዚአብሔር የአይነ ስውራንም የአይናሞችን አምላክ ማምላክ ነው፣ እኩል አምላካችን ነው እግዚአብሔር። ይሄ ነው ተስፋችን። በዚህ በኩል በእውነት ኦርቶዶክሳዊ ተዋህዶ ቤተክርስቲያን በጣም በጣም ያልተጠና፣ ያልታየ፣ ያልተመነዘረ፣ ያልተተረጎመ፣ ያልተተነተነ፣ ያልተብራራ ብዙ ውለታ ውላለች ለአይነ ስውራን። በተለይ እውነቱን ለመናገር የኢትዮጵያ ቤተክርስቲያን አካል ጉዳተኝ አካል ጉዳተኝነትን በተባበሩት መንግስታት በሌሎችም ዓለም አቀፍ ስብሰባዎች ስለ አካል ጉዳተኝነት መብት ሳይለፈፍ ሳይለፈለፍ ብዙ እየተወራ ምንም በማይሰራበት ስለ ዐይነ ስውራን መብት ዐይናሞች ውስኪ እየጠጡ ሻፓን እየተራጩ ሻማ እያበሩ በአውሮፓ በአሜሪካ ጉባኤ ሲነጋገሩ ይሰማል። ሸራተን ስብሰባ ሲደረግ አይተናል። ለዐይነ ስውራን ጠብ ያለ ነገር የለም። የሚገርማችሁ ነገር ዐይናሞቹ ተሰብስበው በልተው ጠጥተው ይለያያሉ። እንግዲህ አፈጮለ ብልጣ ብልጣ ዐይነ ስውራ ቦታው ላይ የተገኘን፣ ቀምሰናል፣ ደርሶናል። እናንተ አልደረሰች፣ ግን የመጣ ለውጤት እንትን ይበዛል። እኛ ሀገር አሁን ትልቁ ችግር ምንድነው? ከችግሩ በላይ ስለ ችግሩ የሚወራው ይበልጣል። ይበልጣ በቃ፣ በቃ ዐይነ ስውርነት ለማስወገድ እንዴት የሚደረግ እንደዛ ቢደረግ ጥናታዊ ነገር ይወራል። እሑድ ይወራል፣ ሰኞ እኔ ከዚህ በፊት ሚዲያ ላይ ተናግራኛ ዱሮ ገጠር ያደጋቸው ሰዎች ሎሚ ስንት ሲሸጥ ታውቃላችሁ? ሎሚ ስንት ሎሚ በስንት ሳንቲም ሲሸጥ ታውቃላችሁ? የእኔ የአስር ሰዓትም አስር አውቃለሁ? እሺ እንቁላል ስንት ታውቃላችሁ? በአንድ ብር ስንት እንቁላል ታውቃላችሁ? አቤት አራት አምስት ሁለት ሁለት ሁለት ሁለት ሁለት ሁለት የአንድ ብር አስር ይሸጥ ነበር። ግን ግን ያን ጊዜ ስለ እንቁላል ጥቅም ገብቷችሁ ነበር? ስለ ሎሚ ቫይታሚን ሲ እንዳለው የሰማችሁት መቼ ነው? አሁን የሰማነ የሚገርማችሁ ነገር ሎሚ ቫይታሚን ሲ እንዳለው ሲገባ ሎሚ ይልልልኝ። ሎሚ በነበረበት ጊዜ ጥቅሙ አልገባንም ነበር። ጥቅሙ ሲገባ ሎሚው ይልል። እኛ ወተት ዝም ብሎ ታውቃላችሁ በገጠር ላይ ዝም ብለ ብድጋር ግን መጠጣት ነበረ። አሁን ከተማ ከገባን በኋላ ነው ካልሻይ ማን ነው ምን አለ የተባለው ግን መረጃውን ስናገኝ ነው ወተቱ የለም። በጣም አይሳዝም። እኔ እዚህ ሀገር ችግር መተንተን ይወዳል በቃ ፖለቲካዎቹም የሃይማኖት ሰዎችም፣ አውደ ጥናት ጉዳይ የሚቀርበው ጥናት ሲሰሙት መቸም ጆሮ ይቆጣል። በቃ ችግሩ የተፈታ ያለቀ እንደ እንደዚህ ተጠንቶ የችግር መተፈቷ አደረ ማለት ነው ብላችሁ ግን የለም ይህተሰባስቡ በጣም መብያ መጠጫ። እንደውም አንድ አባት በኤች አይ ቪ ምክንያት ሰው እየተሰበሰበ አንድ ሰሞን ታስታውሱታላችሁ። የፈንድ ብር ማግኘው እንትን ነበር። ታስታውሳላችሁ ታስታውሳላችሁ ኤች አይ ቪ ነበር አለ እና አንድ አባት ምናሉ፣ እባካችሁ በሽተኞቹ እንደው መገነዣ ሰሌን እንኳን መግዣተው እየተሰቃ እየተቀበሩ እባካችሁ በእነሱ አትውሉባቸው። አንድ ስብሰባ ላይ ተገኝቼ ሲናገሩ ሰምቻለሁ። ዙሮ ዙሮ ነግራቸው የፈለኩት ምንድን ነው? ዋናው ትልቁ ነገር እግዚአብሔር ከስሜት ሕዋሳት ውጭ ነው። በቃ መደምደሚያችን እግዚአብሔር የአይን ጥገኛ አይደለም። ለምሳሌ እዚህ ውስጥ አሁን በጣም ውብ አበባ ቢኖር ለእኛ ትርጉም አለው። ትርጉም አለው የለውም። እዚህ ውስጥ አሁን የፈረንሳይ ሽቶ በበርሜል ቢደፋ አፍንቻ ቀለለ። ትርጉም አለው የለውም። እግዚአብሔር ግን አበባ ነው እግዚአብሔር ሽቶ ነው አይደለም። ከአፍንጫ ጋር አይገናኝም። ከአይን ጋር አይገናኝም እግዚአብሔር። ስለዚህ ጠንክሩ፣ በርቱ፣ ተስፋ አትቁረጡ። ቅድም እንዳልኳቸው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ቅድም እንዳልኳቸው ትልልቆቹ የቤተ ክርስቲያን ሊቃውንት በአቋቋም ቤት ብትሉ፣ በቅኔ ቤት ብትሉ፣ በድጓ ቤት ብትሉ፣ በትርጓሜ ቤት ብትሉ ያቃኑ መማር ብቻ እንኳ አይደለም የማስተማሪያ መንገድ ጭምር የፈጠሩ መጻሕፍትን ያረሙ ያስተካከሉ ቅርጽ ያስያዙ ዓይነ ስውራን ናቸው። የሚገርማችሁ እነ መምሬ ድሮስ የሚባሉት የታሽቤት ትርጓሜ የሚባለውን ብዙ መቶ መጽሐፍ አስነብበው ንባቡን፣ ምስጢሩን አቃንተ ያስተካክሉ ዓይነ ስውራን ናቸው። አለቃ እያለውን ታውቋቸዋላችሁ። በቅርብ ጊዜ እንኳን የቤተ ድምፅ ነው ወክለው ሲናገሩ የነበሩ ታስታውሳላቸው። አለ ሌሎችም ሌሎችም፣ በሆነቱ በየክፍለ ሀገሩ ብትሄዱ ያቋቋም መምህራን የድጓ መምህራን አለም ስለ አካል ጉዳተኝነት ከመቀባጠሩ ከመለፍለፉ በፊት ኦርቶዶክሷ የተዋሕዶ ቤተክርስቲያን የአካል ጉዳተኞች መናሪያ ቤተክርስቲያን ናት። እንደውም አንድ ስያሜዋ እኮ ምንድን ነው? ምስካዬ ህዙና ትባላለች አይደለም? ምስካዬ ህዙና እናት ቤተክርስቲያን እኛን አስጠግታ ከየሜዳው ከየልመናው ሰብስባ ሰው አድርጋ አስተምራ አደባባይ የዋለችን ሰው ያደረገችን ኢትዮጵያ ቤተክርስቲያን በእውነቱ የኢትዮጵያ እንደው እስኪ አንድ ጥያቄ ለጠይቅ፣ አንድ ሰው ጧሪ ቀባሪ ቢያጡ አንዲት አሮጊት አንድ አባ ጧሪ ቀባሪ ቢያጡ የት ነው የሚወርቁት? የት ነው የሚወርቁት? ቤተክርስቲያን አይደል እንዴ? ሌላ ቦታ እኮ ሱፍ ለባሽ አያስጠጋችው፣ ያቆሽሻሉ። ቤተክርስቲያን አዳራሽ ያቆሽሻሉ። እኛ ግን የቤተክርስቲያናችን ጠባይዋ ባህሪዋ ከድዎች ጋር ነው። እግዚአብሔር አምላከ ነዳያን ይባላል። የድሆች አምላክ ነው እግዚአብሔር። ከጠገቡት ጋር የሚያገሳ አምላክ ሳይሆን ከተራቡት ጎን የሚገኝ አምላክ ነው እግዚአብሔር። ቢራቡ የሚበላ ዳቦ ነው፣ ቢጠሙ የሚጠጣ ውሃ ነው፣ ቢበረዱ የሚለበስ ልብስ ነው፣ ብንሰደ ደግሞ ስንቃችን ነው እግዚአብሔር። ስለዚህ በእውነት ወንድሞቻችን በርቱልን፣ ጠንክሩልን እንደው ሃይማኖታችሁን ለማሳወቅ ወደኋላ እንልም። ፕሮግራሞቹ ላይ እንደበት በየወሩ እገኛለሁ ብዬ ያዝቢ ልቀቆኝ አልልም። እናንተም ትታዘቡኛላችሁ። ግን እንደ አልፎ አልፎ በሁለት ወርም በሶስት ወር መሰረታዊ የሆኑ ትምህርቶች ላስተምራችሁ ቃል እገባለሁ። ዳዊት ሰሎሞንን ሲመክረው በጣም ይገርመኛል። ሁልጊዜ ልጄ ሆይ ሰው ሁን ማለት ነው። ሰቁን ማለት አይን ይህ ማለት ነው። ጆሮ ይስማ ማለት ነው። ቁርስን ምሳ እንዳታስታጉል ማለት ነው። አንፈረ፣ ቀቅለ፣ ጠብሰ፣ አርደ ብላ ማለት ነው አይደለም። ሰቁን ማለት እግዚአብሔር ካንተጋራይሁን ጋራ ይሁን ማለት ነው። ሰብእና ይኑርህ ማለት ነው። ሕሊና ይኑርህ ማለት ነው። አእምሮ ይኑርህ ማለት ነው። እዚህ በቆሮንቶስ ሶስት ላይ እኮ እንደ እኔ አጵሎስ ነኝ እኔ ጳውሎስ ነኝ እኔ ምን፣ ሰዎቹ ሲከፋፈሉ ቅዱስ ጳውሎስ ምን አለ? ረባካቸው ሰው ብቻ መሆናቸው አይደል? እኛ ሰው ብቻ አይደለም ሃይማኖት ክርስቲያኖች ጭምር ነን። በሰማይ ተስፋ የሚጠብቀን ሰዎች ገና በሰማይ መንግስት ይጠብቀናል። ይገርማቸዋል። እዛ በሰማይ የምንገባበት መንግስት ብርሃን የሚባል ነገር ፀሐይ ፀሐይና ጨረቃ በዮሐንስ ራእይ መራፊ ደ እየሰማችሁ ነው። መራፊ አደለ፣ ስታዳምጡ መንግስተ ሰማያት ወይ ትፈቅድ ፀሐይ ወወራ ከመያ ብሩላቲ ፀሐይ ፀሐይና ጨረቃ እንዲያበሩላት አትፈልግም። ቀን ፀሐይ ሌሊት ጨረቃ የለም፣ ከናካቴው ቀንና ሌሊት የለም ክረምትና በጋ የለም። የከተማይቱ ብርሃኗ ማን ነው ይላል እግዚአብሔር። እይታ ጸዋ አያቀል ጽኪ በሮችሽ በቀን በሌሊት አይዘጉም። የሚወጣ የሚገባ የሚተርፍ የሚያከስር ጤነኛ፣ በሽተኛ የሞላለት የጎደለበት የለም። ሁሉ እኩል ነግሶ ይኖራል። አያቸው እንዴት ደስ ይላል። ክርስቲያን እኔ እውነቴን ነው የምላቸው፣ እኛ ክርስቲያን የሆነው ለመጽደቅ ብቻ ነው፣ ላለማበድም ጭምር ነው። እውነቱን ለምንና ዓለም ዛሬ ፍሬን በጥሶ ሰውን ሊያሳብ ብዙ አይናማ ሊያብድ እያኮበኮበ ነው። ወንድሞቻችን መረጃ ሰምታችኋል። ብዙ አይናማ ስላላየው ጭቶን ሸምዝ እየሰበሰበ ለማበድ ጭርቅ እየሰበሰበ እኛ እግዚአብሔር ይመስገን አናብድም። ማን ከእኛ ጋር አስላለ አናብድም፣ እናሳብዳለን። እውነቴን ነው የምላቸው ምክንያቱም ማን ከኛ ጋር አለ? እግዚአብሔር አለ። አይን ሊከዳ ይችላል፣ ጆሮ ሊከዳ ይችላል፣ ቤተሰብ ሊከዳ ይችላል። ወላጆቻችን እኮ አይናችን ሲጠፋ እኮ ተስፋቸው ጭምር አብሮ ጠፍቶባቸዋል። ዓለም ቤተሰብ፣ እናቶቻችን ጎረቤት እንዳያይባቸው፣ እናት መቼም ገመናዋ ብዙ ነው። ክትት አርጋ እንዳንታይ በር የተዘጋብን ሰዎች የለን? እንደ ኃጢአቱ ነው ኃጢአቷ ነው እየተባሉ ላለመሰደብ በር ዘግተውብን አልነበረ እግዚአብሔር ግን በሩን ከፍቶ ገባ። ጨለማውን ገፈፈ። ከሰው በላይ አስቀድሞ እሱ ደረሰልን እና ሰው ፊት አቆመን። እግዚአብሔር ተስፋ ሰጠ። ስለዚህ ሰው ማለት ስንት ባህሪያት ያሉት ማለት ነው? አቤት፣ አራቱ ባህሪያት፣ ሶስቱ እሺ የአንድ አመት ሕፃን እና የአንድ አመት ግልግል በምን ይለያያሉ? አቤት በባህሪ ነፍስ እና ይሄ ሰው የሚያሰኘውን መመዘኛ እናሟላለን አናሟላል? እናሟላለን ምክንያቱም በባህሪ ስጋ አይመጠንም ብለን አላለም። በሃርድዌር እና ሶፍትዌር የምትሉት አላለምናት እንደዛ እንደሚባለው በሃርድዌሩ ከበሬዎቹ ጋር እኩል

የሆነ ከመንስሳ ዛልቦ ልቦተመሰሎም ሰውም ክቡር ሲሆን አላወቀም። ማንን መሰለ? እንስሳትን መሰለ። እንስሳትን ጸቅ የለባቸው ኩነኔ የለባቸው። አንድ በሬ ለምሳሌ ትናንትና የት ነበር ሳር የበላሁ ብሎ ትናንትና አይገመግምም። ነገ የት ነው ሳር የምበላ ብሎ ነገን ያለም ዛሬ የት ነው ያለው? ድሮ ዛሬን አይገመግም። ሁለቱም ላይ የለም። ይገርማል። እኛ ግን ትናንትና ታሪክ ትዝ ይለናል፣ የነገው ተስፋ ያለመልመናል፣ የዛሬ ስራ በትጋት ትፈጽማለን። የአቅማችሁን ጸልዩ፣ በርቱ፣ አይዟችሁ፣ አይዟችሁ። እግዚአብሔር ከእናንተ ጋር ይሁን። ኦርቶዶክሳዊ ተዋህዶ ቤተክርስቲያናችሁ ትናንትና የእናንተ ናት፣ ዛሬ የእናንተ ናት፣ ለዘላለም የእናንተ ናት። በእምነታችሁ ጽኑ፣ በርቱ። በእምነታችሁ ከማንም ጋር አትከራከሩ፣ አትጨጋጨሩ፣ አትነታረቡ። ወድ ማለ ምን ሞገር ለሰብዛው ነው። ደህና ዋላችሁ። የሰማነውን በልቦናችን ያሳድርብን፣ የሰማነውን በልቦናችን ያሳድርብን። ያበርታችሁ፣ ያጠንክራችሁ። እግዚአብሔር ከእናንተ ጋር ይሁን። የመብርሃን አማላጅነት፣ የቅዱሳን ተራዳይነት አይለያችሁ። ይህን ወደፊት ጥያቄዎች እያወጣን ማወቅ ያለባችሁን ነገር በእውቀት ደረጃ ልናስጨብጣችሁ እንችላለን። በህይወትና በመንፈሳዊነት ግን ያው እናንተም ተጣጣሩ እኛም እየተጣጣር ነው። ተመሳሳይ ስለሆን በእሱ በኩል መኮራረጅ የለም። ሁላችንም ደጋሞች ነን። በእውቀት እንኮራረጃለን። ትንሽ እኛ ከእናንተ ሻል ያለ ትንሽ እያለችን በበጎ ስራና በመግባ ግን ሁላችንም እንዳያደያል ነው አብረ እንዳያደንመ ደናዋሉ